አገልግሎት ወዲ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ለአንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የድገት ብናት ኤሌክትሪክ። አብርሃም ቁመላቸው ባላለው በኢትዮጵያ የኤሌክትሪክ አገልግሎት ማዕከላዊ ኢትዮጵያ ሪጅን የወልቂጤ ደንበኞች አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። በወልቅጤ አገልግሎት መስጫ ማዕከል ስር ሰላሳ ዘጠኝ ሰራተኞች አሉ። ሰላሳ ዘጠኝ ሰራተኞች ሀያ ዘጠኝ ወንድና አስር ሴት ሰራተኞች አሉ። በነዚህ መደበኛ ሰራተኞች ስራዎች ይከናወናሉ ማለት ነው። ወልቅጤ አገልግሎት መስጫ ማዕከል በስሩ ወልቅጤ ከተማ አስተዳደር በሙሉ ሶስት ክፍለ ከተሞች አሉት። በሶስቱ ክፍለ ከተሞች በኩር አዲስ ክፍለ ከተማ እና ጉብሬ ክፍለ ከተማ፣ ቀቤና ልዩ ወረዳ በሙሉ ቸሃ ወረዳ በከፊል በጉራጌ ዞን ቸሃ ወረዳ አበሽኪ ወረዳ በከፊል፣ እነዚህን ወረዳዎችና ከተማ አስተዳደሩ በመያዝ በ16092 ቶታል ደንበኞች ፖስት ፔድ ደንበኞች ሲኖሩት 375 ፕሪፔርድ ደንበኞች በጥቅሉ 16467 ደንበኞች አሉት። ወልቂት አገልግሎ መስጫ ማዕከል ከነዚህ ውስጥ 326 ኪ ከስተመሮች አሉት ማለት ነው። 16143 ሲንግል ፌዝ ደንበኞች ሲሆኑ ወይም ፓወር ደንበኞች ኪ ከስተመሮች 326 ደንበኞች አሉት ማለት ነው። ከነዚህ 111 ኤም አይ ቆጣሪ ወይም ስማርት ሜትር የተገጠመላቸው ደንበኞች አሉ 178 ዲስትሪቢሽን ትራንስፎርመሮች በተለያየ መጠን ያላቸው ዲስትሪቢሽን ትራንስፎርመሮች ሲኖሩ 326 ኪሎ ሜትር ኤምቪ እና 276 ኪሎ ሜትር ኤልቪ መስመሮች አሉት ማለት ነው። የደንበኞችን ቁጥር ከማሳደግ አንጻር አዲስ ደንበኞችን ለማግኘት የምናደርጋቸው እንቅስቃሴዎች አሉ። በአንድ ቀን ኤሌክትሪክ የሚያገኙበት ምክንያቱም የማቴሪያል ችግር የለም። አሁን በተለይ ለሲንግል ፌዝ ደንበኞች እነዚህም በማድረግ በአንድ ቀን ኤሌክትሪክ እንዳያገኙ የምናደርግበት ነገር አለ። ከኒው ኮኔክሽን አንጻር እንደ አመት የተሰጠን እቅድ አለ። እንደ ማዕከል 1574 በአመት ተሰጥቶናል በ12 ወር፣ እኛ በስምንት ወር አሁን የስምንት ወሩ እናያዝ ነው። የስምንት ወር እቅዳችን 1048 ነው። ክንውናችን 960 ደንበኞች አገናኝተናል በስምንት ወር ውስጥ ኤሌክትሪክ አገልግሎት ወዲህ፣ ልማት ወዲያ፣ ምቾት ኤሌክትሪክ ስልጣኔ ለአንተም ላንቺም ለወግ ስሉ ይባል ይባላል። ሚሰራ እዚህ ወፍጮ ቤት ነው። የኤሌክትሪክ አገልግሎቱ ጥሩ ነው። ከበፊት የተሻለ ነገር አለ። አሁን ምላሻቸው የተሻለ ነው። ትንሽ ግን ምንድን ነው ያለው ችግር? ትንሽ ንፋስ በነፈሰ ቁጥር ይጠፋብናል ኤሌክትሪክ። የምሰሶ ችግር፣ የመስመር ችግር ያለ ይመስለናል እና ከዛ አንፃር እንጂ ያለው ነገር ጥሩ ነው። ከበፊት የተሻለ ነገር አሁን አለ። ሲደወልላቸውም ጥሩ ምላሽ ነው እየሰጡ ያሉት፣ እና ጥሩ ነገር አለ። ስሜ ረሻት ሳቢት እባላለሁ። ድርጅቴ ተባረክ ረሻድ ይባላል። የአገልግሎት አሰጣጡ ቀድሞ ከነበረው አሁን የተሻለ ነው። ምክንያቱም በፊት የተለያዩ ችግሮች ይገጥመን ነበር ቀደም ብሎ የነበረው ምክንያቱም ዲናሞ በመቃጠል የሀይል እጥረት የተለያዩ ችግሮች ይገጥመን ነበር። አሁን ግን ተሻሽለዋል። በአሁኑ ሰዓት ጥሩ የምንፈልገው አህል ፓወር አለ እና ግን ባለሙያዎች ደግሞ በችግር በሚፈጠር ጊዜ ትራንስፎርመር አካባቢያችን ስላለ የሆነ አደጋ ሲፈጥር ምን ሲል ፊውስ ሲቃጠል ወዳው ደውለን ወዳው ይበጣሉ ወደኛ ማለት ነው። እስካሁን በእኛ በኩል የምንቸገርበት ነገር የለም። ሂሳብ ደግሞ የምንከፍለው በሲቪ ብር ነው። አንዳንዴ አልተለቀቀም ምናምን ይላል። ከቀኑ የመጓተት ነገር አለ። መጥተው ደግሞ እነሱም ይጨቃጨቃሉ። አልተከፈለም እንደዚህ ብሎ የማለት የማለት ነገር አለ እዛ ላይ ነው ክፍያ ላይ እሱ ነው ያለው ችግር። ሌላ ከበፊት የተሻለ ነገር ነው ያለው። የበለጠ መሻል ግን አለበት። ክፍያ ደግሞ የበቢል ነው የምንከፍለው ቀጥታ እዛ ሄደን እንከፍላለን። በእንትንም በባንክም እንከፍላለን። ምን ከዚህ ውጪ አይደለም። ዋናው ነገር ምንድነው፣ የኃይል አቅርቦቱ ነው ችግር የሚፈጥረው የኃይል አቅርቦት ከሌለ በተፈለገው መጠን ስራዎችን በአንድ ላይ ማንቀሳቀስ ስለማይቻል ችግር ይፈጥራል። ዲናሞ የመሞቅ ስራውን ደግሞ በአግባቡ የመስራት ችግር ይገጥማል። ስለዚህ አሁን ደግሞ የተሻለ ነገር ነው ያለው። በዚህ ቋንቋ ኃይል አጥሮት ማሽን የሚጓተትበት ነገር ወይም ደግሞ ምላጭ አልሰራም የሚል ችግር የለም። በኃይል እጥረት ምክንያት ስራውን የሚያስተጓጉል ችግር የለበትም። ስለዚህ ይሄ ስለሆነ እኔ ብዙም የጎላ ችግር አለብ ያልን ኤሌክትሪክ አገልግሎት